የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገርን የጤና ሁኔታ በተመለከተ ሰበር መረጃ ደርሶናል። በቆይታችን በዝርዝር እናሰማችኋለን። የኢትዮጵያና የኤርትራ ድንበር አካባቢ ላይ አደገኛ የተባለ ክስተት ተከስቷል። ክስተቱን ተከትሎ ሁለቱም ሀገራት ቀዝቃዛውን ጦርነት ጀምረዋል ነው የተባለው። ሰፋ ያለ ዘገባ ይዘነበታል። በአማራ ክልል አደገኛ የተባለ ጥቃት የተፈጸመ ሲሆን፣ በጥቃቱ ቁጥራቸው ከፍ ያሉ ንጹሐን ተገለዋል። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ የዜና ቻናል ነው። ሰብስክራይብ በማድረግ የዶል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን መረጃዎቹን በዝርዝር ወደ እናንተ ማቅረባችንን እንጀምራለን። በአምስት ሰነፎች የተነሳ የትግራይ ሕዝብ ለጦርነት መማገድ መቆም አለበት ሲሉ አቶ ጌታቸው ረዳ ተናገሩ። አንድ ፓርቲ ውስጥ ያሉ አምስት ሰነፎች ሲሉ የጠራዋቸው ግለሰቦች የትግራይ ሕዝብን ህልውና አደጋ ውስጥ ከተዋል ሲሉ የጠቅላይ ሚኒስትሩ ምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ተናግረዋል። ሴንተር ፎር ሪስፖንስብል ኤንድ ፒስ ፖለቲክስ የተሰኘ ድርጅት ባዘጋጀው የውይይት መድረክ ላይ ባደረጉት ንግግር ላይ ነው። ድርጅቱ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ሰላም ዴሞክራሲና ልማት በትግራይ እድሎችና ፈተናዎች በሚል ርዕስ ላይ ውይይት እያካሄደ ይገኛል። በዚህ የውይይት መድረክ ላይም አቶ ጌታቸው ረዳና የሰላም ሚኒስትሩ አቶ መሐመድ እድሪስን ጨምሮ በርካታ የተለያዩ የፖለቲካ ፓርቲዎች፣ የትግራይ ተጽዕኖ ፈጣሪ ግለሰቦች ተገኝተውበታል። በውይይት መድረጉ ላይ ንግግር ያደረጉት አቶ ጌታቸው ረዳ ፖለቲካ ውስጥ ከገባን ጀምሮ እንደዚህ ውይይቶች ሲካሄዱ ቆይተዋል ብለዋል። አሁንም ከመቼም ጊዜ በላይ የትግራይ ሕዝብ ሰላም ይፈልጋል ያሉ ሲሆን ሕዝቡ አሁን የሕልውና አደጋ የተጋረጠበት ነው ሲሉ ተናግረዋል። አሁን የትግራይ ሕዝብ ልማት ይቆየው ያሉት አቶ ጌታቸው መልማት ችግር የለውም ግን ሕዝቡ የሕልውና አደጋ ተጋርጦበታል ብለዋል። አምስትና ሰባት ሰነፍ የሆኑ ሰዎች የትግራይ ሕዝብን ወደ ጦርነት የሚማግዱበት ሁኔታ መቆም አለበት። ለዚህ ደግሞ ዴሞክራሲ የግድ ነው ሲሉ ተደምጠዋል። ይህ መድረክ እነዚህ ጥቂት ሰነፎች በቃችሁ የሚል አይነት ጠንካራ ውይይት የሚደረግበት የመጀመሪያው መድረክ ይሆናል የሚል ተስፋ እንዳላቸው ገልጸዋል። በዚህ የውይይት መድረክ ላይ የመክፈቻ ንግግር ያደረጉት ሌላው የሰላም ሚኒስትሩ አቶ መሐመድ ድሪስ ናቸው። በንግግራቸውም በትግራይ ፖለቲካም ሆነ በሀገሪቱ ያሉ የፖለቲካ ሂደቶች ላይ በአብዛኛው ከፊት ወጣቶች አይመጡም ያሉ ሲሆን፣ ይህ ውይይት ግን ወጣቶችን ወደፊት ለማምጣት የሚያስችል መሆኑን ተናግረዋል። በትግራይ ፖለቲካ ውስጥ ይህ የዛሬ ውይይት ታሪካዊ የሆነ ውይይት እንደሚሆን አልጠራጠርም ሲሉም ተደምጠዋል። የኢትዮጵያ ባለስልጣናት የጤና ባለሙያዎችን በማዋከብ የሀገሪቱን የጤና ችግር መፍታት አይችሉም ሲል ሂዩማን ራይትስ ዎች አስታወቀ። የኢትዮጵያ ባለስልጣናት የጤና ባለሙያዎችን ማህበርን በማገድ ባለሙያዎችን በማሰርና በማዋከብ አሳሳቢ የሆነውን የሀገሪቱን የጤና ችግር መፍታት እንደማይችሉ የሰብአዊ መብት ተቆርቋሪው ሂዩማን ራይትስ ዎች ገልጿል።

ትርጉም ባለው ውይይት መፍታት አለባቸው ሲሉ የተቋሙ የአፍሪካ ምክትል ዳይሬክተር ሊቻስ ባንድርዊን ዋቢ አድርጎ ሂውማን ራይትስ ዎች ባወጣው መግለጫ አስፍረዋል። የሕክምና ባለሙያዎች ከተመጣጣኝ ደንወዝ ጥቅማጥቅምና የሙያ እድገት እድሎች እንዲሁም ከምቹ የስራ ቦታና የስራ ቦታ ነፃነት ጋር የተያያዙ ባሉ 12 ነጥቦችን ለጤና ሚኒስቴር ሚያዝያ 3 2017 ማቅረባቸው ይታወሳል ብለዋል። ለጥያቄዎቻ ቸው ምላሽ ባለመሰጠቱ ከግንቦት 10 2017 ጀምሮ ሙሉ ለሙሉ የስራ ማቆም አድማ አድርገው እንደነበረ የሚታወስ ነው። የስራ ማቆም አድማውን ተከትሎ መንግስት በጤና ባለሙያዎች ላይ እስር፣ ማዋከብና ከስራ ማባረር ዛቻዎች፣ እንዲሁም አዲስ ቅጥር ማውጣትና ሌሎችም ጫናዎችን ማድረሱን ተቋሙ ባወጣው መግለጫ አስፍሯል። ከዚህ ጋር ተያይዞ ከስራ ማቆም አድማ ጋር ተያይዞ አመራሩ ታስረው የነበረው የኢትዮጵያ የጤና ባለሙያዎች ማህበር ሰኔ 5 2017 ዓ.ም ተመረት በኢትዮጵያ የሲቪል ድርጅት የሲቪል ማህበራት ድርጅት ባለስልጣን ታግዷል። የኤርትራ መንግስት ኢትዮጵያ ግጭት ለመቀስቀስና ምክንያታዊ ለማስመሰል ዲፕሎማሲያዊ መልእክቶችን እየተጠቀመች ነው ስትል ከሰሰች። የኢትዮጵያ መንግስት ኤሪትሪያ በኢትዮጵያ ትንኮሳ በመፈጸም ሉዓላዊ የግዛት አንድነትን በመጣስ ለመክሰስ ለተባበሩት መንግስታት ድርጅት ዋና ጸሐፊና ለበርካታ ሀገራት መንግስታት ዲፕሎማሲያዊ መልእክቶችን ልካለች ስትል ኤሪትሪያ ቅሬታ አቅርባለች። ይህ ግጭትን ለመቀስቀስና ምክንያታዊ ለማስመሰል የሚደረግ ጥረት አካል ነው ስትልከሳለች። የኤርትራ ማስታወቂያ ሚኒስቴር ትናንት ሰኔ 19 ባወጣው መግለጫ የኢትዮጵያ መንግስት ባለፉት ቀናት የዲፕሎማሲያዊ ዛቻዎችን አጠናክሯል ስትል ገልጻለች። መልእክቶቹ እያየለ በመጣው የጦርነት አጀንዳ ላይ ድጋፍ ለማግኘት ዓለም አቀፉን ማህበረሰብ ለማሳመን ያለመ ግልጽ ዘዴ ነው ብለዋል። እንደ ሚኒስቴሩ ገለጻ የኢትዮጵያ መንግስት በርካታ የጦር መሳሪያ ግዢዎች እና መንግስትን የማዳከም በርካታ ጥረቶች ላይ መሳተፉን ገልጸው፣ ምንም እንኳን እነዚህን ድርጊቶች ለኤርትራ ሉዓላዊነትና ግዛት አንድነት እንዲሁም ለቀጠናው መረጋጋት ከባድ ስጋት ቢጥሉም የኤርትራ መንግስት በትዕግስት አልፏቸዋል ብለዋል። የኤርትራ መንግስት መግለጫውን ያወጣው ትክክለኛነቱ ያልተረጋገጠ የኢትዮጵያ የውጭ ጉዳይ ሚኒስቴር ደብዳቤ በቅርቡ በማህበራዊ ሚዲያ መሰራጨቱን ተከትሎ ነው። በአማራ ክልል ምዕራብ ጎንደር ዞን በታቀደ ጥቃት የአፈር ማዳበሪያ ጭነው ሲጓዙ የነበሩ 16 ሾፌሮች ሲገደሉ ቁጥራቸው በውል ያልታወቁ ደግሞ መታገታቸውን የአካባቢው አስተዳደርና የአሽከርካሪዎች ማህበር ተናገረ። በዞኑ መተማ ወረዳ ልዩ ስሙ መቃ በተባለ አካባቢ ሰኞ ሰኔ 16 2017 ዓ.ም ከቀኑ 11 ሰዓት ተኩል ገደማ የአካባቢው አስተዳደር በቅማንት ታጣቂዎች ተፈጽሟል ባለው ጥቃት ንጹሃን መገደላቸውንና ሾፌሮችም መገደላቸውንና መታገታቸውን ተናግረዋል። አብዛኞቹ ሟቾች ከጅቡቲ ማዳበሪያ ጭነው በጸጥታ ኃይሎች ታጅበው ሲጓዙ የነበሩ ከባድ መኪና አሽከርካሪዎች መሆናቸው ተነግረዋል። ስለ ጥቃቱ ሰፋ ያለ መግለጫ ያወጣው የዞኑ አስተዳደር መከላከያ ሰራዊትና የጸጥታ ኃይሎች ላይ ታቅዶ ሆን ተብሎ ታስቦ የተዘጋጀ ሲል ጥቃቱን የገለጸው ሲሆን ሾፌሮች መገደላቸውንም አስታውቀዋል። ጽንፈኛ ሲል የጠራቸውና ለበርካታ ዓመታት አካባቢውን በማወክ የከሰሳቸው የቅማንት ታጣቂዎች ኪስ ቦታዎችን በመያዝ የፀጥታ ኃይሎች ላይ ተኩስ መክፈታቸውን ገልጸዋል። ታጣቂዎቹ ከአንድ ቀን በኋላም ረቡዕ ዕለት ሰኔ 18 2017 ዓ ም ተመሳሳይ ጥቃት በመንግሥት የጸጥታ ኃይሎች ላይ መፈጸማቸውን ዞኑ አስታውቋል። ምንም እንኳን ጥቃቱ መንግሥት የጸጥታ ኃይሎችን ኢላማ ያደረገና የታቀደ ጥቃት ቢባልም ዞኑ የጸጥታ ኃይሎች ላይ ስለደረሰ ጉዳት ግን ያለው ነገር የለም። መስመሩ ሁሌም በተደጋጋሚ ሾፌሮች የሚታገቱበት የሚገደሉበትና የሚዘረፉበት ነው የሚሉት የጣና ከባድ አሽከርካሪዎች ማህበር ስራ ኃላፊ በአካባቢው ሶስት ቦታዎች ላይ በጣም የተደራጁ ያሏቸው ታጣቂዎች ሾፌሮችን ዒላማ እንደሚያደርጉ ተናግረዋል። ኢትዮጵያን ከሱዳን ጋር የሚያገናኝና የሀገሪቱ የወጪ ገቢ ንግድ መስመር የሆነው መተማ መንገድ ለአሽከርካሪዎች የስጋት ቀጠና መሆኑን ገልጸው መንገዱ ለሁለት ወራት ያክል ተዘግቶ እንደቆየም ጠቁመዋል። ፊት ለፊት አምስትና ስድስት ጥይት መስታወት መመታቱንና እንዲሁም ብዙ ሾፌሮች መገደላቸውን ነው የገለጹት። የፌዴሬሽን ምክር ቤቱ አፈ ጉባኤ አቶ አገኘሁ ተሻገር የጤና ሁኔታ እጅግ አወዛጋቢ ሆኗል። የፌዴሬሽን ምክር ቤቱ አፈ ጉባኤ አቶ አገኘሁ ተሻገር ወደ ጎንደር ጎርጎራ ለስራ ጉብኝት በሄሊኮፍተር ተጉዘው ሄሊኮፍተሯ አጋጠማት በተባለ አደጋ ጉዳት ደርሶባቸዋል በሚል በማህበራዊ ሚዲያዎች ወሬዎች ሲናፈሱ ቆይተዋል። አቶ አገኘሁ ከክስተቱ በኋላ ከህዝብ እይታ ተሰውረዋል። መንግስት በሚያዘጋጃቸው ፕሮግራሞችም አቶ አገኘሁ አይታዩም። በይፋዊ የፌስቡክ ገጻቸውም አንድ ጠቅላይ ሚኒስትሩ የሚናገሩትን ንግግር ሼር ካደረጉ ከአንድ ወር ገደማ በላይ ሆኖታል። አቶ አገኘሁ ተሻገርን ጨምሮ ሌሎች ባለስልጣናትና የሚዲያ ባለሙያዎችን አሳፍሮ ወደ ጎንደር ጎርጎራ በረራ አድርጎ በነበረው ሄሊኮፕተር አጋጠመ በተባለ አደጋ አንድ ሰው መሞቱንም የተለያዩ ጭምጭምታዎች ተሰምተዋል። የኢዚአ ካሜራማን የሆነው ብዛዮ ብርሃኑ በዚህ አደጋ ሳይሞት እንዳልቀረ ብዙዎች መላመታቸውን አስቀምጠዋል። ይህ አደጋ በተከሰተበት ጥቂት ቀናት ውስጥ ሚዲያው ኢዚአ ብዛዮ በስራ ላይ እያለ ባጋጠመው አደጋ ማረፉን አሳውቀዋል። ኢዚአ ግን ብዛዮ የሞተበትን አደጋ ከመግለጽ ተቆጥቧል። በእለቱ በጋዜጠኞች ላይ የደረሰ የመኪናም ይሁን ሌላ አደጋ ያልተዘገበ ከመሆኑም ባሻገር በሌላ አደጋ ቢሞት ኖሮ በግልጽ ይነገር እንደነበረም ነው ብዙዎች መላመታቸውን ያስቀመጡት። የቀብር ስነስርዓቱ ላይ ባልተለመደ መልኩ እጅግ በጣም ብዙ ከፍተኛ የመንግስት ባለስልጣናት መገኘታቸው ሌላው አመላካች ነው የተባለ ሲሆን በቀብር ስነ ስርዓቱ ላይ የጠቅላይ ሚኒስትሩ ማህበራዊ ጉዳዮች አማካሪ ሚኒስትር ሙዓዘ ጥበባት ዲያቆን ዳንኤል ክብረት፣ የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ፣ የብልጽግና ፓርቲ ዓለም አቀፍ ህዝብ ግንኙነት ዘርፍ ኃላፊ ዶክተር ቢቅላ ሁሬሳ፣ የጠቅላይ ሚኒስትሩ ፕሬስ ሴክሬታሪያት ኃላፊ ብሌኔ ስዩም፣ የባህልና ስፖርት ሚኒስቴር ደኤታ ረዳት ፕሮፌሰር ነቢዩ ባዬ፣ የፕሬዝዳንቱ ጽፈት ቤት ኃላፊ አምባሳደር ትዝታ ሙሉጌታ እንዲሁም ከፍተኛ የመንግስት ስራ ኃላፊዎች ተገኝተዋል። በኢትዮጵያ ሚዲያ ታሪክ በካሜራማን የቀብር ስነ ስርዓት ላይ እንደዚህ ከፍተኛ የመንግስት ባለስልጣናት ሲገኙ የመጀመሪያው ነው የተባለው። ባለስልጣናቱ በዚህ ልክ በቀብሩ ላይ የተገኙት እነርሱ ባዘጋጁት ፕሮግራም ስለሞተ ነው ነው የተባለው። አሁን አቶ አገኘው ተሻገር የጤና ሁኔታ አወዛጋቢ የሆነ ሲሆን ታማው ከሀገር ውጭ ህክምና እየተከታተሉ ነው የሚሉ ወሬዎችም እዚህም እዛም እየተናፈሱ ይገኛሉ። የጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች ተመሰረተ፣ ሚዛናዊና ተአማኒ መረጃዎችን የሚያደርሳቸው የዜና ቻናል ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።